ያለውን ነገር ለናሂም ለውብዬም ታስረዳለች። ስራ ልጀምር ብሎ አስልኮኛል ከዛ ደግሞ ስንት ስንት ጊዜ ማሳየት ይችላለን። እኔ ነኝ ቁጥሬ እኔ ነው እና እኛ ባና

በውስጥ ለመጨረስም በቪዲዮ መምጣትም እኛ ስላመጣ ነው እንጂ ሌላ ሰው ይዞት መምጣት አይቀርም ነበር። ነገር በእንደዚህ ዓይነት መልኩ አይፈታም። እያባባስሽ እንጂ ትዳርን የሚያክል አስቀምጠሽ ል ቤት እምረኛ እሱን ሁሉ ትችል ይገባኛል ያለሽ ነገር ገባ ዝእኛ ነገሩ እናስተካክለዋለን። አሁን አንቺ ያው ምንድን ነው ማድረግ ያለብሽ ተረጋግተሽ ገባሽ አይደለ? ተረጋግተሽ ያለውን ነገር ለነሱ ማስረዳት አሁን እነሱ ምንድን ነው ትንሽ አረጋግተናት ይዘናት ውብዬም እንደዚህ አይነት ነገር ሰምታ የምትለቅ ሴት አለች? እኔ እስከማውቀው ድረስ። ስለዚህ ያለውን ነገር ገብተን ለእሷ በትክክል ታስረጃታለች። ገባሽ አለ። አሁን ኬሉ ጋር የሚያጨቃጭቃችሁ ምንም የሚላችሁ ምንም ጉዳይ የለም። ልጅቷም ታመመች፣ ራሷና ማማት ያልታመምኩ ይሄ ሁልሽ። በእንደዚህ አይነት መልኩ ችግር አይፈታም። በቃ በክርክር በምናምን በብጥብጥ አይደለም፣ በስርዓት ያለውን ነገር ትነግሪያቸዋለች። በቃ አለቀ። እኛም ከዚህ ውጪ እኛም የሰው ትዳር ውስጥ መግባትም አንፈልግም። ላንቺ ብለን ነው ዘመታ አንቺ ለመተባበር አንቺ ለመተባበር እና ቤተሰቦቻችን ጫና ለመቀነስ እና ለሁሉም ሰው ግን መማሪያ እንዲሆን ዩቲዩበርም ሆነ ኖርማል ሰውም ሆነ በዚህ ነገር መማር ስላለበት ነው፣ የዚህ ይመጣል። በቃ ስለዚህ አሁን ሄሉትን ትምጣ እነግራትና በስነ ስርዓት ገብተን ያለውን ነገር ታስረጃለሽ፣ ትረዳዳለሽ። ስለዚህ ሄሉን አሁን ስትመጣ ሄሉን ይሉሽ። ሄሉ ሰምኝማ፣ ያለውን ነገር ነግሬያታለው። ያለውን ነገር ነግሬያታለሁ። በብጭቅጭቅ ወይ በክርክር እንዳልሆነ ገብቷታል። ገብቶሻል። በክርክር በቅጭቅጭቅ ሳይሆን ያለውን ነገር ለናሂም ለውብዬም ታስረዳለች። መፍትሄ የምትፈልጊ ከሆነ ዝም ብለሽ እኔ ያለውን ነገር ለናሂና ለውብዬ አሳያቸዋለሁ። ሁሉም ነገር በዛ መንገድ ይሄዳል። በቃ እኛም ጭቅጭቅ ትዳራቸውን እንዲበተን አንፈልግም። በስርዓት ያለውን ነገር እናስረዳለን። ሀቀሽን ይሰጥሻል። ተወስጃለሽ፣ ትሄጃለሽ። ደሞ የሚገርመኝ ነገር ከሱ ምንድን ነው? ተይ፣ በቃ ተይ። ስለ ስራት ስራት ነው፣ ስራት ስራት ብቻ ነው። እንደዚህ አይነት ደሞ፣ ቆይ አንድ ነገር አሰጂኝ። ገንዘብ ብቻ ነው የሚፈልገው? የተበላሁትን ገንዘብ ነው የምፈልገው ብለሽ ናሂን ነው የምፈልገው ትያለሽ። ናሂን ነው የምፈልገው ችግርሽ ምንድን ነው? አንቺ ቆይ፣ ትዳራችሁ ፍቅር አለ ወይስ የለም? እሱ ብቻ ነገሪ። እኔ እወደዋለሁ አሁንም ቢሆን እወደዋለሁ። አሁን ነው ሀሳብሽን የቀየርሽው? ብሬ ብሬ ስትይው አልነበረም ወይ?

እናትሽ አላየችሽም አይነሽን ችግር ከመፈጠሩ በፊት እናትሽ ዝም በይ በቃ አንቺ ዝም ትያለሽ ድጋሚ ከዚህ በኋላ ከእኔ ጋር ነው የምትጣይው እሺ ይቅርታ በቃ ምንድን ነው ምን ሆነሽ ነው እኔ እኮ ድሮዋን አላውቅም እንደዚህ አይምሮ እንደዚህ ተነክቶ አይምሮሽ እንደዚህ ተነክቶ በቃ ይገባኛል ይገባኛል ያለውን ነገር ከእሱ ጋር ትፈቻለሽ እንግባ በቃ የደረሰባት ነገር ነው ስለዚህ ተረጋጊ ሄሉ ያለውን ነገር ገብተን ለእሱ እናስረዳ በቃ

ቁጭ ብለን እንነጋገር። ቁጭ ቁጭ ቁጭ አረፍ ብለን በስነ ስርዓት እንነጋገር። እኛም የበጥበጥ የእንትን ማለት እንትን የለብንም፣ ፍላጎት የለን። ስለዚህ በስነ ስርዓት ቁጭ ብለን ነገሩን እንነጋገር፣ ነገሩን ለመፍታት እንሞክር። እውነቷን እስኪ እኛ እናስረዳችሁ። አሁን እሷ ስሜታ ይሆናል። ቆይ እኔ እናንተን አሁን ይሄ ነው ይሄ ነው ብትሉኝ እናንተን የማመን ግዴታ የለብኝም፣ ግን ባለቤቴ እዚህ ጋር ውጭ ነው። ስለዚህ እሱ እንዲያስረዳኝ እፈልጋለሁ። መጀመሪያ ግን እሷ የሆነችው ነገር ብትሰማ ይሻልሽም ቤ እሷ ማን እንደሆነች አላውቅም። ገባ ካለል እዚህ ጋር በቃ አስረዳት። ስለዚህ ንገረኝ፣ ከኔ የደበቅከው ነገር ምንድን ነው? ተረጋጊው ብዬሽ፣ እኔ ያምሻል በእናትሽ እንዳያምሽ እንዳያምሽ። ይህንን መጀመሪያ ጠንቃ ታሰብ ነበር። ለምን ነው ንገረኝ ነገራችሁ ናሂም እየካደን ያለው። እኔ በምን አይነት መልኩ ማስረዳት እንዳለብኝ አላውቅም። እቺ እህቴ እንግዲ እንግዲህ አየኛ አብሮ አደግ ናት፣ አብሮ አደጋችን ናት። እንግዲህ ዝምድናም አለ። አረብ ሀገር ላይ የተፈጠረ አረብ ሀገር ዱባይ ነው ስራ ላይ የነበረችው። እዛ ላይ በተፈጠረ ነገር እናቷ አቤቱታ እኛ ጋ ይዛ መጣች። አቤቱታ ለምንድነው እኛ አውርተናት የማናገኝ የተጠፋፋ ልጆች ምንድነው አቤቱታ ስንላት እሷ ስትሰራበት የነበረውን ገንዘብ በጠቅላላ ለአንድ ወንድ ሰታለች የፍቅር ጓደኝ በሚል አሉ። ያ ሰው ደግሞ ማን ነው ባለቤትሽ? ስለዚህ እኛ ይህን ነገር ምንድን ነው ይዘን መምጣት እዚህ መምጣት አልፈለግም። እሷ እዚህ ሀገር ያሉ ዩቲዩበሮች ጋር ደውል ነገር ስደውልላት እያነሳችልኝ አይደለም። በስነ ስርዓት ሁላ እያናገረችኝ ሁላ አልነበረም። እኔ ሁለት አመት ሙሉ ብሬን ስገፈግፍ አብረን እንኖራለን ብዬ ስንት ነገር ነው ያደረግኩልሽ። ስንት ነገር ነው አብረን መኖር ከጀመረ ስንት ጊዜያችን ነው? እኔ ምንም ያጣሁት ነገር የለም። እና ምን ማለት ነው? ለምንድን ነው ብር የተቀበልከው? ለምን ተቀበልኳት? ምን አይነት ብር ነው የተቀበልኩሽ? አንደኛ ነገር ስንት ዓመት ሙሉ ሁለት ዓመት ሙሉ፣ ስንት ነገር አውርተናል፣ ስንት ነገር አልመናል፣ ስንት ነገር አቅደናል። ከእኔ ጋር እያንዳንዷን ነገር ቤት ሲገዛ የቤት እቃ ሲያሟላ እያንዳንዱን ነገር እየላክልኝ ነበር አደለ? ከውጭ ምን እየረክ እንደሆነ እኔ በምን አውቃለሁ? እኔ ከውጭ ምንም አይነት ቤት የለኝም። ይሄ እንኳን ኪራይ ነው ታውቂያለሽ አይደል? እኔ ቤት የለኝም። ጨዋታ ነው ነገሩ። ምንም በቃ ሁሉ ነገር ዝብርቅርቅ እያለብኝ ነው። የተጫወታችሁት ምን ያላችሁት ነገር ዓለም ሲጀመር ብር ትራንስፈር ያደረግችበትን ተናገሪ። ሁለት ዓመት ሙሉ አልኩሽ እኮ እናወራለን። ቴክስቱን አሳይቻችኋለሁ የተላላትንበትን። እኔ ዩቲውብ እንደሚሰራ አላቅም። እንዴት አታውቂ? ግን ከዛ በኋላ ነው ካወኩኝ በኋላ አብሯቸው የሚሰሩትን ሰዎች አፈላልጌ ምን ብዬ ነው እኔ ግን ይሄ ሁሉ ነገር ሲፈጠር ምን ሆኖ ነው፣ ምናልባት እንኳን ይሄ አግብቶ ወልዶ ምናምን አይደለም ያሰብኩ፣ ብሩ ጠፍቶበት ማንም ሰው ይጠፋበታል። እኔ ደግሞ እንደዛም ከሆነ እንደዛ ብሩ ልጠይቅ መስሎ ከሆነ እኔ አንተን ብቻ ነው የምፈልገው አሁንም ቢሆን አንቺ ምን ማስረጃ ድሮሽ ነው ቤት ድረስ የመጣሽው? እነሱ ናቸው ቤቱን፣ እነሱ ናቸው ይዞ ምን ማስረጃ ይዘሽ ነው አንቺ ይዘሽ የመጣሽው? መርተሽ ንገሪኝ። ይሄ እኮ የቃቃ ቤት አይደለም። እናንተ ራሱ ቢሆን ማለት ነው ማናገር ካለባችሁ እሱ ነው ነገር፣ ምንም አይነት ንግግር

እኔ አንተም ብቻ ነው የምፈልገው። እኔ እሱን ብቻ ነው የምፈልገው። ሁሉም ብሩም ጠፍቶም ሊሆን ይችላል። በቃ ምንም አድርጎ ላይሆን ይችላል። እኔ እሱን ብቻ ነው በቃ እኔ ምንም ነገር ሁሉም ነገር ፍቅር ብቻ ነው የምፈልገው። ምንም ነገር አልፈልግም። እናትስ ለእናትስ የሚደረገው ገንዘብ ገንዘብም የተበላሹ ገንዘብ ካለ ይመለሳል።

አሁንም አያስፈልግ አንቺ የሚያገባሽ ነገር የለም እናቱ ገባሽ አይደል እርጉዝ ነሽ ቤቴ ነው እርጉዝ ለሆነ ማለት ያለሽው ቤቴ ነው አክብርሽ በስርዓት ስርዓት ማታቂ ከሆነ ደግሞ ስርዓት እንዴት እንደሆነ አሳይሻለሁ ገባሽ አይደል አኔ እስካሁን ዝም አታስብ እንዴ የምን ገንዘብ ነው የወሰድከው ገንዘብ አልወሰድኩም እኔ ብሎ ገንዘብ ወስጄ ማቆ መናገር ተናገር ነገርኳት ምንም እንደዚህ ከለው

ቤት መግዛት አለብን ብሎ አስልኩ። እኔ ምን ማለ ቤት አለኝ ነው ብዬ ነው ምን እንቀላለሁ ቤት ብሎ እኔን። ነው እንግዲህ ቪዲዮ ቀርጾ ልኬልሃለሁ። አይደለም ያሳይሻለሁ፣ ልኬለታለሁ። እያንዳንዱ በቃ ለእንደዚህ ነው ብር ነው፣ ለእንደዚህ ነው ብር ነው። በቃ እንደዚህ እንደዚህ በቀን እንኳን አውርተን ብር ካልጠየቀኝ እኮ በሳምንት ውስጥ እኮ አልጠየቀኝም ቢባል እንኳን ሁለቴ ነው በቃ መቻተ ነው። ቆይ እኔ ብር አጥቼ አላውቅም። እናቱ እንዴት ታጣለህ? እንዴት አለ ብር? እኔ ብር ምን ያላችሁት እኮ በእኔ ብር እኮ ነው። ምን ማለት ነው? እንደው ይሄ ሁሉ ሳይፈጠር ሌላም ሴት ጋ ትዳር መመስረት ካለ እውነቱን መናገር ነበረ። የምን እውነት ነው? ቆይ እኔ ምንድን ነው ቆይ የምንድን ነው የተከናወነ ያለው እዚህ ቤት? እኔ አሁንም ቢሆን አሁንም ቢሆን እድል እየሰጠሁ ነገር የለም። የት ነው የት አለ ማስረጃው? ማስረጃ ማስረጃ የምትለው ነው። ይኸውልህ እንግዲህ ይሄ ስምህ እስከናያት እንግዲህ ሊታለል አይችልም። እና አሳየው፣ አሳየው በደምብ ለእሷም ማሳያት፣ ለእዛች ማሳያት። ለእሷም የእኛ አንቺ እሸት አይቀርም። ባብራችሁ ትመጣላችሁ። ምን ማለት ነው

ደስ ይበላችሁ። በቃ ይኸው ውድ ውድ ውድ። እሺ፣ አምቡላንስ ጥሩልኝ! በእናታችሁ አምቡላንስ ጥሩልኝ!